አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። አልሐምዱሊላህ እስካሁን ደርሳችን እየቀጠለ ነው። አንድ መረሳት የሌለበት ደርስ በምንቀጥል ጊዜና ሶላት አለ ረሱል ማውረድም እንዳንረሳ በረሱላችን ላይ አለ ሶላቱ ወሰላም ሶላዋት ማውረድ ለእኛ ትልቅ ጥቅም ያለው ነው። እ

አቡ ዓልይ በመባል የሚታወቁ ሐሰን ኢብኑ አሕመድ የሚባሉ አልበግዳድይ፣ አገሮ በግዳዲ ሆኑ፣ አልሙሐዲሲል አሽዓርይ በአቂዳዎ አሽዓርይ መሆኖ ይታወቃል። ሙሐዲስ ናቸው፣ አዛሂድ፣ ለዱንያ ቦታ የማይሰጡ አላህን ፈሪ፣ ዛሂድ ተቅይ። እሶ ጋር ሁኜ አሉ ሙሐመድ ኢብኑ የሕያ ሰ ጋር አንዲ መስጂድ ቁጭ ብለን እያለ ፈደኸለ ሻቡን አንድ ወጣት ድንገት መጣና ሱማ ቃል አዩኩም አቡ አልይ ኢብኑ ሻዛን እኛ ጋር ገብቶ አቡ አልይ ኢብኑ ሻዛን በመባል ይታወቃሉ ያው ሙስሊም ሪዋያም ላይ ብዙ ጊዜ የሚታወቁ ሙሐዲሶች ዘንድ በጣም የታወቁ ትልቅ ዓሊም ተቅይ ናቸው፣ አቡ አልይ ኢብኑ ሻዛን የሚባሉትና ያ ወጣት ገብቶ አቡ አልይ ኢብኑ ሻዛን የሚባሉት ማናቸው ናቸው ብሎ ሲጠይቀን፣ ፈአሸርና ኢለህ አቡ አልይ ኢብኑ ሻዛን ማለትማ እሳቸው ናቸው ብለን ስናሳየው ወደ ስወህዴና ምናላቸው አዩሃ ሸይኽ

ሰላምታ አድርስልኝ ብለው ነው ረሱል አለና፣ ያንን ሰላምታ አድርሶ ሌላ ምንም ነገር ሳያደርግ ወጣ አሉ። ያወጣቱ እንዲወጣ ፈበካ አቡ ዓልይን ኢብኑ ሻዛን ነይህ ሙሐዲስ፣ እነዚህ ዓሊም፣ እነይህ ተቅይ፣ እነይህ ዛሂድ ሰውዬ ወዲያውኑ ስቅስቅ ቃሉና አለቀሱ የረሱል ዓለይሂ ሰላቱ ወሰላም መልዕክት መላክ ለሶ በጣም ደስታ የደስታ ለእሶ ነው ትልቅ ውለታ ነው ትልቅ ክብር ነውና፣ ወቃል ማ አዕሪፉ ሊ አመለን አስተሄቁ ቢሂ ሀዛ ከሷዲቁል አሚን። እንዲህ ሰላምታ አድርስለት የሚያስብል እኔ ይህን ያህል የሚቆጠር ስራ ለይ ብዬ አላስብም አሉ። ማለትም ዓሊሞቹ ተቅዮቹ በቂ ስራም ቢኖራቸው ስራቸውን እንደ ትልቅ አድርገው ስለማይቆጥሩ ባይሆን አላሁመ ኢላ አንየኩነ ሶብሪ ዐላ ቂራአቲል ሐዲስ ወተክሪሪ ሶላት ዐለ ነቢይ ሶለላሁ ዐለይሂ ወሰለም ኩለማ ጃአ ዚክሩ። ሁለት ነገር አለኝ። አንደኛ የረሱሉን ዐለይሂ ሶላቱ ወሰላም ሐዲስ ለማዕራት ምንጊዜም አልሰለችም። የሰሆነ ሐዲስ እቀራለሁ አቀራለሁ የሰውን ሐዲስ በጣም ለይለ ወነሃራ እከታተላለሁ አሉ። አንዱ ይሄ ነው። ከይህኛም የምንወስደው የረሱሉና አለይሂ ሰላቱ ወሰላም ሐዲስ ለማዳመጥ የረሱሉና አለይሂ ሰላቱ ወሰላም ሐዲስ ለማወቅ ሶብር ያስፈልጋል። ሁለተኛ ምንድነው አሉ የረሱል አለይሂ ሰላቱ ወሰላም ስም በተጠቀሰ ቁጥር ሐዲስም ውስጥ ይምጣ ከሐዲሱ ውጭ ነቢዩ ሙሐመድ ሶለላሁ ዐለይሂ ወሰለም በተነሱ ቁጥር ሶለላሁ ዐለይሂ ወሰለም ማለትን አላቆሙም ነበር። እነዚህ ሁለት ስራዎች ይመስሉኛል እኔን ከረሱሉ ዐለይሂ ሶላቱ ወሰላም ሰላምታ እንዲደርሰኝ ያረገኝ ብለው ተንሰቅስቀው አለቀሱ አሉ። አሁን ከዚህ የምንወስደው ነገር አንደኛ ለዒልም። ከረሱል ዐለይሂ ሶላቱ ወሰላም የተላለፈልን ቁርአን ከአላህ የተላለፈልን ዑለማዎቹ ከረሱልና ከቁርአን ይዘው የሚያስተላልፉልን ለዲናችን ጠቃሚ የሆነ ነገር ሲመጣ ምንጊዜም ሳንሰላች እሱም መከታተልና ሁለተኛ ደርስም እያዳመጥ እየተከታተልን በየትም አጋጣሚ የረሱላችን ዐለይሂ ሶላቱ ወሰላም ስም በሚጠቀስ ጊዜ ሶለላሁ ዐለይህ ወሰለም የሚለውን ሁልጊዜ ምላሳችንን ማስለመድ ሁል ጊዜ ይህን ነገር መደጋገም መቻል አለብን። ስንሰማም የቻል በጽሁፍም ሶለላሁ ዐለይሂ ወሰለም ብሎ በመጻፍ በምላሳችንም ሶለላሁ ዐለይሂ ወሰለም ማለት አለብን። ተያምናሉ የሕየል ኪርማኒይ ከዛ በኋላ አቡ ዓልይ ከዛ ወዲህ እንዲያው ከሁለት ወር እስከ ሶስት ወር የሚሆን ካልሆነ በስተቀር አልቆዩም። ወዲያውኑ ይህንን ሰላምታ ያወጣት ከነገራቸው ጀምሮ ሶስት ወር ባለሞላ ወደ አኼራ ሄዱ ይሉናል። ረዲየሏሁ አንሁም አና ቢህም አሚን ያ ከሪም። እነሱንም አላህ መልካም ስራቸውን አላህ ይውደድላቸው፣ አላህ ይቀበላቸው፣ አላህ ይማራቸው፣ በነሱ ረሕመት እኛንም አላህ ይማረን፣ አላህ ስራችንን ይቀበለንና ስለዚህ ዱዓም ስናረግ ሶላት አለረሱል ደርስም ስናዳምጥ ሶላት አለረሱል ስንቀመጥም ሶላት አለረሱል እቃውንም ስንከፍትም ስንዘጋም ሶላት አለ ረሱልና፣ እንደዚሁ ቢስሚላህ የሚለውን ላኢላሃ ኢለላህ የሚለውን ሀታ ስንደሰት ሁሉ ሶላት አለ ረሱል። ከዛሊከ ዚክሩ ላኢላሃ ኢለላህ ስናበረክት እንሻ አላ በእኛ ደም ስጋ ይገባል፣ ይቀላቀለናል በማንኛውም ጊዜ እንሻ አላ። ሁልጊዜ ምላሳችን ከለመደ አኪርም ኪታም ይገጥመናል። ሌላው እዚህ ላይ በደንብ ልብ ማለት ያለብን ምንድነው ዱዓ ማድረግ ኢባዳ ነው። ሐጃው መውጣቱ እንዲያለ ሁኖ ችግራችን መፈታቱ እንዲያለ ሁኖ የምንፈልገው ማገኘታችን በእኛ ላይ አስቸጋሪ የሆነ ሁሉ አላህ እንዲያነሳልን ሐጃው መውጣቱ እንዲያለ ሁኖ ድዋኡ በራሱ ኢባዳ ነው። ሷዲቁል አሚን ዐለይ ሶላቱ ወሰላም አድዋኡ ሆል ኢባዳ ብለዋል። ያረብ ሁሉ ነገር ባንተ ነው፣ ኑሮውም ሚሳካው ባንተ ነው፣ እውቀቱም ባንተ ነው፣ ሐያቱም ባንተ ነው፣ ትዳሩም ክብረቱም ብሎ አላህን መለመን ራሱ ሁዱዕ አለበት ሁሹዕ አለበትና፣ ይህም በራሱ ኢባዳ ነው አሉ። ኢባዳ መሆኑ እንዲያለ ሆኖ ግን ያሰብነውም የለመንነውም ነገር መፈጸም እንሻአላህ፣ ከአላህ እስትጃባ ማግኘት አለብን። ይሄ ደግሞ እንደምታዩት ብዙ ዱዓ ይደረጋል፣ እስትጃባው ግን ይርቃል። መልሱ በአብዛኛው እንደ ዱሮዎቹ ሰዎች እንደ ሙተቆቹ አይፈጥንምና ይሄ ችግር በእኛ የደረሰ ሳይሆን ካሁን በፊት በነበሩ ህዝቦችም ላይ ደርሶባቸው ካሁን በፊት በነበሩ ሰዎች ላይ ካሁን በፊት የነበሩ ሰዎች የተለያየ ችግር ለዲንም፣ ለዱኒያም በሌላውም ጉዳይ ሲያስቸግራቸው መፍትሁን ከማን ነበር የሚጠይቁት? ከዑለማዎቻችን። ያ ችግር እንዲፈታ የሚያስቡት በማን ነበር? በዑለማዎቹ ነበርና ትልቁ ዓሊም ወልይ ተቅይ ኢብራሂም ኢብኑ አድሃም የታወቁ በወቅታቸው የነበሩ ሰው ናቸውና የውመ ሚነል አያም ግብፅ ላይ በአንድ ገበያ ላይ በሚያልፉ ጊዜና ሰዎች ያንን ሲሰሙ ተሰበሰቡና ኢብራሂም ኢብኑ አድሃም ዘንድ ይመጡና በጣም በፍጥነት ኢብራሂም ኢብኑ አድሃምን ከበቧቸውና ጥያቄ ያቀረቡላቸው ጥያቄ ላይ ያቀርቡላቸውም የሚገባቸው ዓሊም ተቂይ ዛሂድ ዓቢድ ስለነበሩ ከዛ ተሰብስበው ሰዎቹ ምን አሏቸው? የአባ ኢስሐቅ ማለና ነድዑላህ ፈላ ዩስተጃቡ ለና። እነዚህ ሰዎች የጠየቁት ጥያቄ ለእኛም በአሁኑ ሰዓት ላለን ሰዎች ጥያቄም ስለሆነ የእነሱ ችግር የእኛም ችግር ስለሆነ አላህ ችግርን ያስወግደውና፣ ለምንድነው ዱዓ እያረግን ዱአችን ቶሎ መልስ የማያገኘው ሲሏቸው ምናሉ ሚስር ላይ ነበርና ያጠየቋቸው የአህለ ሚስረ ሊአነ ቁሉበኩም ማተት ቢአሸረት አሽያአ ይህማ በሽታው ቀልብን የሚገሉ አስር በሽታዎች አሉ። የቀልብ በሽታዎች እነዛ ነገሮች ሲጠፉ የቀልብ መሞት አጋጥሞ ነው። የሰው ልጅ ቀልቡ ተቀዘቀዘ፣ ከሞተ ቀልቡ ለኸይር ነገር ነሻጧ የሚያጣ ከሆነ ዱዓውም ሆነ ሌላውም ስራ ተቀባይነቱ በጣም ያንሳል፣ ተቀባይነት ያጣልና፣ ያነው ችግሩ በሽታው ገብቶኛል አሉ። ከዛ አስሩንም ሲዘረዝሩላቸው ምን አሉ? የመጀመሪያው አረፍቱሙ ላህ ፈለም ተአዱ ሐቀህ ላኢላሃ ኢለላህ ብላችሁ አላህን አውቃችሁ አላህ ሁሉን አርሹንም ኩርስዩንም ሰማይን መሬትን ሰውንም ጅንኑም መላኢካውንም እናቀውንም ማናቀውን ሁሉ የኸለቀ ጌታ ነው። አላህ ለመኖሩ ጅማሬ የሌለው ለመኖሩ ፍጻሜ የሌለው ማንንም የማይመስል ጌታ ነው ብላችሁ ግን እንዲ ካመናችሁ በኋላ አላህ በእናንተ ላይ ግዴታ ያረገባችሁን መፈጸም ነበረባችሁ። ያዘዛችሁን በአግባቡ መፈጸም፣ የከለከላችሁን በአግባቡ መከልከል ሲገባ አላህን ያወቀ ሰው የማይሰራውን እየሰራችሁ አላህን አውቃችሁ ግን በተገቢው የአላህን ትእዛዝ ስላላ ከበራችሁ አንዱ በሽታ ይሄ ነው አሏቸው። ሁለተኛው ሌላው ችግር ምንድ ነው? ዘአምቱም አነኩም ቱሕቡና ረሱላ ላ ሰለላሁ አለይህ ወሰለም ወተረክቱም ሱነተ ረሱሉና አለ ሰላቱ ወሰላም፣ እንወድ ያለን እያላችሁ ከዛ ረሱሉን ለሰላቱ ወሰላም በአግባቡ አትከተሉም አሉ። ቁርአን ምን ይለናል?

የአላህን ውዴታ ታገኛላችሁ ይላል ቁርአንና ረሱሉን የወደደ ሰው ሁሉ ነገሩ እንቅስቃሴው ማንም መምሰል አለበት። ረሱላችን አለ ሰላት ወሰላም ባህሪያችን ረሱልን እንዲመስል ረሱል በቤት ውስጥ ምን ነበሩ? ከቤት ውጭ ምን ያረጉ ነበር? ለኡማው የረሱሉ አለ ሰላት ወሰላም አለባበስ ምን ይመስል ነበር? የረሱሉ አነጋገር እንቅስቃሴው፣ ረሱል አለ ሰላት ወሰላም ሲደሰቱ እንዴት ነበር? ረሱል አለ ሶላቱ ወሰላም ችግር ሲደርስባቸው ምንድን ነበር የሚያደርጉት? ረሱላችን አለ ሶላቱ ወሰላም በማንኛውም ሁኔታ ላይ፣ ከጎረቤት ጋር በተለያየ ሁኔታ ምን ነበር የሚያደርጉት ብላችሁ የረሱልን አለ ሶላት ወሰላም ፈለግ ስለማትከተሉ ነው አሉ። ስለዚህ እንደ አንድ ሙስሊም ረሱልን እንደሚወድ ሁሉ እንቅስቃሴያችን ረሱልን አለ ሶላት ወሰላም መምሰል አለበት። ሶስተኛው ቀራአቱሙል ቁርአነ ወለም ተአመሉ ቢህ የቁርአንን ትርጉም ተረርታችሁ ቁርአን መልእክት ለእናንተ አድርሶ የቁርአንን መልእክት ችላ ብላችሁ በቁርአን ስላልሰራችሁ ይህም ሚን አምራዲል ቁሉብ ነው ቀልብን ከሚገል ዱአን ተቀባይነት እንዳያገኝ ከሚያደርገው በሽታ ይህ ነውና ነውና አንዱም ችግራችሁ ይህ ነው አሉ አራተኛው አከልቱም ኒዐመ ሏህ ወለም ቱአዱ ሹክራሃ ሱብሓነላህ። የሰው ልጅ ምንም ማድረግ የማይችል ደካማ ፍጡር ነው። የሚበላው የሚጠጣው የሚለበሰው እኛ የምንደሰትበት ሁሉ ከአላህ የተገኘ ነው። አላህ መሬትን ምቹ አድርጎ ፈጥሮ ዝናብ እንዲዘንብ አድርጎ በፀሐይ እንዲበስል በፀሐይ እንዲያፈራ አድርጎ እንበላለን እንጠጣለን። ስጋውም፣ ማሩ፣ ዋሃውም፣ ሌላውም በአጠቃላይ የአላህ ኒዓም ነው። ግን ያን በልታችሁ ጠጥታችሁ ይህን እኮ የሰጠን ያደረገልን አላህ ነው ብላችሁ ሹክሩን በአግባቡ አታደርሱም፣ ያ የቀልብ በሽታ ሰጥቷችኋል አሉ። አምስተኛው ቁልቱም ቢአነ ሸይጣን ለኩም አድዋ ወለም ቱካሊፉሁ በምላሳችሁ እንደ ሙስሊም እንደ አባባላችሁ ሸይጧን የኛ ጥላት ነው፣ ሸይጧን ለኛ ጥሩ የሚያስብ አይደለም፣ ታአደም ጀምሮ ከኛ ጋር ጸብ ነው ብላችሁ ግን እንደ ጥላት አይደለም የምታዩት። እሱን ስትስማሙና እሱን ስታስደስቱ እሱን ስትቀበሉ በብዙ ነገር ትታያላችሁ አሉ። ቁርአን ምን ይለናል? እነ ሸይጧን አዱ ውለኩም ፈተሂዙሁ አድዋ ሸይጣን የስር መሰረት ከአዴም ጀምሮ ለአዴም ሱጁድ ባለመውረዱ ከጀነት ስለተባረረ በአዴም የልጅ ልጅ ኢላ የሚልቅያማ በሚመጣው ላይ ፎክሮ የተቀመጠ ጥላት ነውና እንደ ጥላት አድርጋችሁ ያያዙት እያለ ግን ሸይጧን ተኸይር ነገር ሲያርቃችሁ፣ ለሶላት ልጀማው ሲያዳክም ሊሆን ይችላል ለመሰደቁ ለመዝከሩ፣ ቁርአን ለመዕራቱ፣ ለተለያየ ነገር ሸይጣን ወደ የሚጠራችሁ ጥላት መሆኑን እያወቃችሁ ትቀበሉታላችሁ፣ ትሰሙታላችሁ። የሚገባው ግን አንተ ጥላት ነህ፣ የአንተን ምክር የአንተን ትእዛዝ አንቀበልም ብላችሁ ሸይጣንን መኽላፍ ነበረባችሁ አሉ። ሸይጧን ሲባል ሸያጢን አልኢንሲ ወልጅን ብሎና አልቁርአን። ይሄ በደም በስጋ የሚሄደው ሸይጧን፣ እማናየው ሸይጣን አለ፣ ደሞ ስጋ ለብሶ የሚንቀሳቀስ የሰው ሸይጧንም አለ የሰውም ሸይጣን ከሆነ ወደ መጥፎ ነገር የሚጠራ ከሆነ የሰውንም ሸይጣን ልንርቀው እሱ የሚያዘንን ላንቀበለው ግድ ይላል። ያኛውን በቀልባችን አለዚ ወስዊሱ ፊ ሱዱር ናስ ያለውም ሸይጣን አለ። ያም ሲጎተጉተን መክለፍና የሸይጣን ትእዛዝ ሲመጣ ከአላህ ትእዛዝ ጋር ይሄዳል፣ ከሸርአችን ጋር ይሄዳል አይሄድም ብለን መዝነን የአላህን ትእዛዝ ማክበር የሸይጣንን መክለፍ ሲገባ ይህን ሳታረጉ ስለቀራችሁ ነው። እናንተ ዱዓችሁ ተቀባይነቱ በጣም የወረደው አሉ። ስድስተኛ ኢንተበህቱም ሚን ነውሚኩም ፈሽተገልቱም ቢዑዩብ ናሲ ወነሲቱም ዑዩበኩም። የሰው ልጅ ከእንቅልፉ ተነስቶ ከጧት እስከሚመሽ ድረስ እስኪኛ ላይ ምን ደካማጎን አለ፣ የእኛ ችግራችንስ ምንድነው ሳትሉ ግን የሰዎችን ደካማጎን በመቁጠር የሰዎችን አይብ በመዘርዘር ጊዜውን ታባክኑታላችሁ። መጀመሪያ የሚገባው ራስን ማየት ነበር አሉ ኢብራሂም ኢብኑ አድሃም ረዲየሏሁ አንሁ። እውነት ነው፣ ራስን ቆም ብሎ ማየት፣ ራስን መፈተሽ፣ ራስን ውስጥን ምንድን ነው ብሎ ማየት ጠቃሚ ይሆናል። ይህ ማለት ግን አንዳንድ ሰዎች እንደሚወስዱት ሰዎች በመጥፎ ነገር ላይ ሲሆኑ መጥፎ አትስሩ ብሎ ያን መጥፎ ነገር መናገር ሰዎች አቂዳቸው ተበክሎ ሌላን እበክላለሁ ሲሉ ይሄ ነገር ክልክል ነው ብሎ አምር ቢል ማዕሩፍ ነህይ አኒል ሙንከር ማካሄድ ይሄ የሰዎችን ዓይብ መከታተል አይደለም። የቁርአን እንዲሁም የረሱል ዐለይሂ ሶላቱ ወሰላም ሐዲስ መልእክቱ ያልገባቸው ሰዎች አላህ ሲወነጀል የአላህ ሸሪአ ሲጣስ ዝም ብለው ማዘዝም የለም መከልከልም የለ። የሚመለከቱ ሰዎች አሉ። አምር ቢል ማዕሩፍ ንሄ አኒል ሙንከር ሸሪአት ልእስላምያ እንዳለው ያስቀመጠው ነው፣ በአግባብ ነው። ግን ይሄ አምር ቢል ማዕሩፍ ንሄ አኒል ሙንከርም ሳይሆን ዝም ብሎ የሰዎችን ደካማጎን ብቻ ትንሿንም ትልቋንም በጥላቻ ተነስቶ ሊሆን ይችላል፣ በሐሰድ ሊሆን ይችላል። የሰዎችን አይ በመከታተል ሸሪአት ልእስላምም አልፈቀደም። ወንድም የወንድሙን ደካማጎን የእህቱን ደካማጎን ከዛሊከ የጎረቤቱን የሚሸፍንበት ቦታና ቦታ አለው። ከሸሪአተል ኢስላም ጋር የሚፃረር ከሆነ ግን ረሱል ዐለይሂ ሶላቱ ወሰላም መጥፎ ሲሰራ ያየ ሰው ያንን የሚችል ከሆነ በእጁ ያስወግድ፣ ካልቻለ ይናገር። ከዛም ደካማ ከሆነ በእጁ ማስወገድ፣ በምላሱ መናገር የማይችል ከሆነ በቀልቡ እንኳ ያንን ሙንከራት፣ መጥፎ ነገር መጥላት አለበት ብለዋልና አንዳንድ ሰዎች ደግሞ አምረ ቢል ማፍ ነህ አንል ሙንከር እንዲ አይብ እንደ ስድብ አድርገው የሚወስዱ ስላሉ እሱንም ሳናይ መጠንቀቅ አለብን። ሰባተኛው ቁልቱም ቢአነል መውተ ሐቁን ለው በምላሳችሁ መውት እኮ እውነት ነው አይቀርም ትላላችሁ። ወለም ተስተ ኢዱለህ ግን ለሞት ሞትን ያመነ ሞት አለብኝ ያለ ሰው ከሞት በፊት እኮ ተዘጋጅቶ መጠበቅ ነበረበት አሉ አንድ ሰው ከአንድ ቦታ ወደ ሌላ ነገ ጉዞ አለብኝ ካለ ዝም ብሎ ጉዞ እንደሌለበት ሰው ሳይሆን የሚሆነው ለዛ ለጉዞ የሚያስፈልገው ነገር ምንድን ነው ብሎ ፓስፖርት ማዘጋጀት፣ መታወቂያ መያዝ፣ የትራንስፖርት ሊሆን ይችላል እዛ ሂዶ ከዛ ሊከ ምን ያስፈልገኛል የሚለው ስንቁ ሊሆን ይችላል። ልብስ ያስፈልገው ከሆነ ሻንጣውን፣ ሌሎችም ነገራቶችን ተዘጋጅቶ ያ ሰዓት እስከሚደርስ ድረስ ቅድሚያ ዝግጅት ያደርጋል። እናንተ ግን ሞት እንዲያለባችሁ አትመስሉም። ያለባችሁን ብድርም ከሆነ ሰው ላይ ቅሬታ ሊኖር ይችላል አውፍ በላይ ብላችሁ አትጠይቁም፣ ዴናችሁን አትከፍሉም፣ በአግባቡ ተዘጋጅታችሁ አትጠብቁትምና ነው አሉ። ስምንተኛው ቁልቱም ቢአነል ጀነተ ሐቁን ወለም ተዕመሉ ለሃ ጀነት እንዲያለ እናምናለን፣ አላህ ነግሮናል፣ እኛ ለጀነት ዝግጁ ነን እያላችሁ ግን ለጀነት የሚያበቃ ስራ ትትሰሩ አትታዩም አሉ። አይደለም ጀነት ያለበት ሰው ወደፊት አገባለሁ ሊል ይችላል። ወደፊት ሌላ የሚፈልገው ቤት እሰራለሁ ብሎ ሊሆን ይችላል። ቤት እገዛለሁ ብሎ ሊሆን ይችላል። መኪና እገዛለሁ ብሎ ሊሆን ይችላል። ለዚች ለአጭር ህይወት እንኳ የሚያስፈልገውን ነገር አሟላለሁ ብሎ ሲነሳ ያን ነገር የሚያደርግበትን ቅድመ ሁኔታ ምንድን ነው ብሎ ጠንቅቆ ተዘጋጅቶ ያን ነገር ለመፈጸም ይዘጋጃል። እናንተ ግን ለጀነት እንዳመነ ሰው አይደለም ሁኔታችሁ። እንደው ጀነት አለ ብላችሁ ማመናችሁ እንጂ ለጀነት የሚያበቃ ስራ ትሰሩ አትታዩም አሉ። ዘጠነኛው አመንቱም ቢአነ ናረ ሐቁን ጀሃነም አለ ወኢደት ሌልካፊርን ያላትን ጀሃነም አለች ብላችሁ አምናችሁ ወለም ተህረቡ ሚንሃ ግን ከጀሃነም የሚያርቅ ጀሃነም እንዳያገኛችሁ የሚያደርግ ስራ ትትሰሩ አትታዩም አሉ። አላህም ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ አናሱ ወልሒጃራ፣ ከጀሃነም ራሳችሁንም ቤተሰቦቻችሁንም ጠብቁ ስለ ዲናችሁ፣ ወወቁ ቤተሰቦቻችሁም ወደ ጀሃነም የሚወስድ ለጀሃነም የሚያጋልጥ ስራ እንዳይሰሩ አስጠንቅቁ እናንተም ራሳችሁን ጀሀነምን ሊያመጣ ከሚችል ስራ ራቁ፣ ብሎ አላህ በቁርአን ነግሮ፣ በጀሀነም አምነናል ብላችሁ ግን ስራችሁ ወደ ጀሀነም የሚወስድ እንጂ ከጀሀነም ሊያርቅ የሚችል ነገር አይደለም። አሉ አስረኛውና የመጨረሻው ደፈንቱም መውታኩም ወለም ተእተቢሩ ቢህም፣ ያው በጠዋት በማታ ሰዎች ይሞታሉ ትቀብራላችሁ አንዳንድ ቀን ሀብታሙን አንዳንድ ቀን ድሃውን አንዳንድ ቀን ሴቱ ሲሞት በሌላው ጊዜ ወንድ ይሞታል ሽማግሌ ይሞታል ህፃንም ይሞታል ባለስልጣን ይሞታል ስልጣን የሌለው ይሞታል ከዛሊከ የተማረውም ይሞታል ያልተማረው ይሞታል የእናንተ ቅርብ ዘመድ ጎረቤታችሁ ይሞታል ራቅ ያለውም ይሞታል ጥሩ ቤት ያለው ይሞታል በረንዳ ላይ የሚያድረው ዲሃውም ይሞታል ይሄ ሞት ግን በነሱ ድክመት በነሱ አለመዘጋጀት አይደለም የመጣው አላህ ስብሓንሁ ወተአላ ኩሉ ነፍሲን ዛኢቀቱ ልመውት ኩሉ መን ዛቀ ልሓያት የዝቁ ልመማት የህይወትን ደስታ የቀመሰ ሁሉ የሞትን ምሬት ይቀምሳታል አይቀርም ብሏል ስለዚህ በነዛ በሞቱ ሰዎች ሀብቱንም በሐላሉም በሐራሙም ሲሰበስቡ ስልጣናቸውን ተጠቅመው ሰውን ሲዞልሙ ሲያጭበረብሩ የነበሩ ሰዎች ሙተዋል። ሰብስበው ለወራሽ ነው የሆነው። ስለዚህ እኛም ነገ ደግሞ ሞት አለብን ብላችሁ ከነሱ አልተማራችሁም አሉ። ኸይሩናስ ናስ መውዒዞ ቢገይሪ በሳል ሰው ብሎ ማለት አይምሮ የሚሰራ ሰው ብሎ ማለት በሌላ የተመከረ ነውና፣ በሞትም ባለመመከራችሁ ቀልባችሁ ሙቶ ነው። እነህ አስር የቀልብ በሽታዎች ዱዓችሁ ተቀባይነት እንዳይኖረው አድርገዋል ብለው ኢብራሂም ኢብኑ አድሃም መክረዋልና፣ ይህ በሽታ በአሁኑ በእኛም ሰዓት ላይ የሚታይ ነው። ከነዚህ በሽታዎች ራሳችንንም ለማውጣት ሌሎችም ከይህ በሽታ እንዲወጡ የራሳችንን ጥረት ማድረግ አለብን። ቀልባቸው ሀይ ሆኖ ዱአ አድርገው አላህ ዱአቸውን ከሚሰማቸው ሰዎች አላህ ያድርገን። ያለፈውንም ወንጀላችንን አላህ ይማረን። ወደፊትም ለወንጀል የሚያጋልጥን ሰበብ ሁሉ አላህ የያዝልን። በሰማነው የምንጠቀም አላህ ያድርገን።